ስናይፐርና ድሽቃ መድፍና መትረየስ ማምረት ተጀምሯል። ማምረቻው ያለው አምቦ ነው። አምቦ የፖለቲካ ትኩሳት የማይበርድባት ሞቃት ከተማ ነበረች። አብዛኛው የኦሮሞ ፖለቲከኛ ትውልዱ አምቦ ነው። ለጠቅላዩም ቢሆን አምቦ ለስላሳና ምቹ ከተማ አልነበረችም። ጃዋር መሀመድ አልጸጸትም በተሰኘ መጽሐፉም ገጽ 318 ላይ ጠቅላዩና አጃቢዎቻቸው በአምቦ ከተማ አዳራሽ ውስጥ ምን እንደገጠማቸው ጽፏል። በክብር ወደ ቆመው ቪኤት ላንድ ክሩዘር መኪናቸውም መድረስ አቅቷቸው በጭነት መኪና ስላመለጡበት አጋጣሚ ጥቂት አስታውሰን በአምቦ ስለተገነባው የጥይት ማምረቻ የጦር መሳሪያ በኢትዮጵያ ካለው አስገራሚ ታሪክ ጋር ዋህደን ጣፋጭ ወግ እንጋብዛቸዋለን። ጀዋር በመጽሐፉ አጋጣሚውን ባጭሩ እንዲህ ዘግቦታል። በማግስቱ ወደ አምቦ እንደሚሄድ ነገረኝ። እኔ ግን መሄድ ጥሩ እንዳልሆነ ነገርኩት። አምቦ ብዙ ሰዎች የተገደሉባት ቦታ ስለነበር እና ኃይለኛ ንዴት ውስጥ እንዳሉ ስለማውቅ የሱ መሄድ ጉዳዩን ያባብሰዋል ብዬ ሰጋው። ፕሮፌሰር መራራና ሽመልስ ወይም ታከለ ኡማ እንደሄዱ ሀሳብ አቀረብኩ። እሱ ግን ምክሬን አልተቀበለውም። አምቦዎች እንዳደረገ አይደለም ብሎ ንግግሩን ዘጋም። በማግስቱ አብይ ለማና ሽመልስ ወደ አምቦ ሄዱ። እዚያም ህዝቡ ታላቅ ቁጣ በተቃውሞ መንገዱን አጥለቀለቀውም። የኦኤምኤን ጋዜጠኞች ወደ አዳራሹ እንዳይገቡ መከልከላቸው ውጪ ላይ ያሉ ሰላማዊ ሰልፍ የሚያደርገውን ህዝብ የበለጠ አስቆጥቶ ወደ አዳራሽ በጉልበት ሰብሮ ለመግባት ሙከራ ተጀመረ። ወሬውን የሰሙ ገበሬዎች ከገጠር መንደሮች ወደ አምቦ እየጎረፉ መሆኑ ተሰማ። ነገሩ እየተባባሰ ሄደ። አብይ ይዟቸው የመጣ መኪና ጋር መድረስ አቅቷቸው በአዳራሽ ጀርባ በኩል በጭነት መኪና ማምለጥ እንደቻሉ ማታ ከመካከላቸው አንዱ ነገር ነበረኝ ከአምቦ አጋጣሚ ስንመለስ አምቦ አቅራቢያ ላይ የቆመ የጥይትና የጦር መሳሪያ ማምረቻ እናገኛለን። በ2015 ዓመተ ምህረት በአምቦ ከተማ አቅራቢያ በሚገኘው የሆሚቾ አሙኔሽን ኢንጂነሪንግ ኢንዳስትሪ ውስጥ ተከላው የተጀመረው ዘመናዊ ፋብሪካ ሁለት አመት ባልሞላ ጊዜ ውስጥ ጥይቶችንና የተለያዩ አይነት የጦር መሳሪያዎችን ማምረት መጀመሩን ጠቅላዩ በኩራት ተናግረዋል። ባለፉት ሶስት ወራት ብቻም ኢትዮጵያ ለውጭ ሀገራት ከሸጠቻቸው ጥይቶች ከ30 ሚሊዮን ዶላር የላነሰ ገቢ አግኝታለች ብለዋል። ከዚህ ቀደም ኢትዮጵያ ውስጥ በተወሰነ ደረጃ ጥይትና መሳሪያ የማምረት ሙከራዎች ነበሩ ያሉት ጠቅላዩ፣ እንደዚህ አይነት ስትራቴጂክ አቅሞች ኢትዮጵያ ካልገነባች የሆነ ጊዜ ማንም መቶ ጥቃት ሊፈጽምባት ይችላል የሚል ግምገማ ነበረንም ብለዋል። 2014 ጥይትን ገዛ ነበር። 2015 ነው ፋብሪካውን መትከል የጀመርነው። ዛሬ ኢትዮጵያ ክላሽ፣ ብሬን፣ ስናይፐር፣ ዲሽቃ፣ ታንክ፣ ሁሉንም አይነት መድፎች ለራሷ ሳይሆን ለገበያ በቂ የሆነ አቅም፣ በሰዓት ከፍተኛ መጠን የማምረት አቅም ያለው ሮቦቲክስ ፋብሪካ ገንብታለች። ክላሽና ስናይፐር አምርተን ለራሳችን ብቻ ሳይሆን ለሌሎች የምንሸጥ ሀገር በመሆናችን ከፍተኛ ክብርና ደስታ ይሰማኛል። እኔ ወታደር ነኝ፣ ይገባኛል በውትድርና አካባቢ የሚጎዱ ነገሮች በኦፕሬሽን ጊዜ እንዴት አስቸጋሪ እንደሆኑ እረዳለሁና አሁን ኢትዮጵያ ስጋት የለባትም ስሉ የጥይት ማምረቻው ኢኮኖሚያዊና የድነት ዋስትና ስለመሆኑ አብራርተዋል። ለመሆኑ ኢትዮጵያ የጦር መሳሪያ ያወቀችው መቼ ነው? የጦር መሳሪያና የኢትዮጵያ ታሪክ ከተነስቶ እዚህ ደረሰ። ከታሪክ ማህደራችን ጥቂት እንቋደዝ። ቅድመ አያቶቻችን ከአምስተኛው ክፍለ ዘመን ጀምሮ በጦር መሳሪያ መገልገል እንደጀመሩ ታሪክ ይነግረናል። አሜሪካና ቻይና ሳይጎለምሱ፣ ሳውዲና ሞስኮ ፀጉር ሳያበቅሉ ኢትዮጵያ በጦር መሳሪያ ጉዳይ የዲፕሎማሲ ግንኙነት ማድረግ የጀመረችው ከአረብ ሀገራት ጋር ነበር። ይስሐቅ የተባሉ ከ1414 እስከ 1428 ኢትዮጵያን የገዙ ንጉሥ የቱርክ ሀገር ገዢ ከነበረው ማፍሩቅ ታኩን ጋር በጦር መሳሪያ ጉዳይ የመጀመሪያውን ግንኙነት አደረጉ። ንጉሥ ይስሐቅ በዚህ ግንኙነት የጦር ኃይላቸውን በጦር መሳሪያ በማደራጀት መስርተዋል። ስለዚህ ኢትዮጵያ የመጀመሪያው የነፍጥ ንግግሯ የተጀመረው ከቱርክ ጋር መሆኑ ነው። መቶ አመታትን እንሻገር። አጼ ልብነ ድንግል ከፖርቹጋል ሚሽነሮች ጋር ሲያ ጉም በርካታ ጥያቄዎችን ይጠይቋቸው እንደነበር ታሪክ ይነግረናል። ለምሳሌ የሙር ሕዝቦች ጠመንጃ መተኮስና ቦምብ ማፈንዳት ከየት ተማሩ? እያሉ ሚሽነሮቹን ይነዘንዟቸው ነበር። ከዛ 14 ነፍጥ የታጠቁ ነጋዴዎች ከቱርክ ወደ ኢትዮጵያ መጡ። ንጉሱ ደስ ብሏቸው የጠየቁት ገንዘብ ሁሉ ተከፍሎ ነፍጡ እንዲገዛ አዘዙ። በመቀጠል በ1530 እና 40 ዎቹ መጀመሪያ ላይ አህመድ ግራኝ በሚል ቅጽል ስሙ የሚታወቀው ኢማም አህመድ ኢቢን ኢብራሂም አልጋዚ በዜላ በኩል ማህራ ከምትባል ደቡብ አረቢያ ሀገር ነፍጦችን አስገባ። ሉዶልፍ የተባለ የታሪክ ተመራማሪ እንደጻፈው በጊዜው የነበሩ ቱርኮች ለ ቤተክርስቲያን ከነበራቸው ጥላቻ የተነሳ ቁጥሩ የበዛ የጦር መሳሪያ ለወዳጆቻቸው ያስታጥቅ ነበር። በክርስቲያኑም ወገን የጦር መሳሪያዎቹ በሰፊ መገኘት ጀምሮ ነበር። አረብ ፈቂሄ እንደሚገልጸው በ153 በሰሜኑ የሀገራችን ክፍል የሚገኙ ክርስቲያን የትግራይ ሰዎች መድፍና ጠመንጃ ነበራቸው። እነዚህን ጠመንጃዎች ለመጀመሪያ ጊዜ ማን እንደተኮሳቸው ሳይቀር በታሪክ መዝገብ ላይ ሰፍሯል። ሁለት አረቦች ነበሩ እነዚህን መሳሪያዎች የተኮሱት ተኳሾቹ ቱርካዊው አብዲ አሰፊርና ሐሰን ባሉ አረቦች ናቸው። 10 አመት እንሻገር። ንጉስ ገላዱስ ዜና መዋዕል ላይ እዚዲወር ፓሻ በተባለ የጦር ጀነራል የሚመራ የቱርክ ጦር ከብዙ ሽጉጥና ጥይት ጋር በምጽዋ በኩል ደብረ ደብረዳሞን ለመያዝ መጥቶ ነበር። በምት ዓመቱ መጨረሻ ላይ ደግሞ አጼ ስርጼ ድንግል ከቱርኮቹ ጋር ተዋግቶ ነበር። እነዚህ ሁለት ጦርነቶች ምርኮኞችና የጦር መሳሪያዎች እንዲያገኙ አስችሏቸዋል። በሌላ ቋንቋ ኢትዮጵያ ቀስ በቀስ የብዙ ጦር መሳሪያዎች ባለቤት ለመሆን በቃች። ሀገራችን ከጦር መሳሪያ ማሪያ ጋር የተዋወቀችው እንዲህ ነበር። ጠመንጃ በኢትዮጵያ ለመጀመሪያ ጊዜ የታወቀው ነፍጥ በሚለው የአረብኛ ቃል ነው። አብዛኛዎቹ የ19ኛው ክፍለ ዘመን ጸሐፊዎች ነፍጥ የሚለውን ቃል ለሁሉም መሳሪያዎች ይጠቀሙበት ነበር። የ19ኛው ክፍለ ዘመን የመጨረሻዎቹ አስርት ዓመታት የጦር መሳሪያን ከውጪ የማስገባት ሂደት የተስፋፋበትም ነበር። በተለይም በአጼ ምኒልክ የታታድነት ስራና የብልጠት ዲፕሎማሲ ምክንያት ወደ ሸዋ ብዙ የጦር መሳሪያዎች ገቡ። በመጀመሪያ ከፈረንሳይና ጣሊያን ቀጥሎም ሩሲያ እንዲሁም በተለያየ ሰው ላይ በተሰማሩ የውጭ ሰዎች አማካኝነት በተለይም ከግሪክና ከአርመን ነጋዴዎች አማካኝነት ብዙ መሳሪያ ይገባ ነበር። የጣሊያኑ ጋዜጠኛ ማርካትሊ ሀገሩ ከሀገራችን ጋር ስለምትገጥመው ጦርነት በፊልም ያዋዜማ ያየውን ሲዘግብ እንዲህ ብሎ ነበር፣ ሸዋ ለጦርነት ተዘጋጅቷል፣ የንጉስ ወታደሮቹም የተለያዩ መሳሪያዎችን ታጥቋል ብሏል። በአብዛኛው በመካከለኛውና ሰሜን የሀገሪቱ ክፍሎች የሚኖሩ ህዝቦች ከተለያዩ አይነት የጦር መሳሪያዎች ጋር ትውቅ ነበራቸው። በ1907 በጀርመን የ የእንግሊዝ አምባሳደር ወደ ሀገሩ በላከው ሪፖርት የኢትዮጵያ ልኡካን በሃምቡርግ ጉብኝት ሲያደርጉ የጀርመንን የጦር መሳሪያ የማዩት በጉጉት ነበር። ኢትዮጵያውያኑ መሳሪያ አያያዛቸውና የነበራቸው ሙያዊ እውቀት በማየት አዘጋጆቹ ይደነቁ ነበር። አበሾቹ እነዚህን መሳሪያዎች የራሳቸውን ለማድረግ እንደፈለጉት ይናገሩ ነበር ይላል። በ18 ሰባቹ ሪሚንግተን የተሰኘ ጠመንጃ ከግብጽ ተማርኮ በኢትዮጵያውያን እጅ ገብቶ ነበር። ይህን መሳሪያ እንግሊዞች ቀደም ብሎ በነበረው አስርት አመታት ውስጥ ይጠቀሙበት ነበር። ዶሚንጌተን ሰናድር የተሰኘው መሳሪያ ጋር ተመሳሳይነት አለው። በዚህም የተነሳ ሁለቱን መሳሪያዎች በወቅቱ ሰናድር ስሉ ይጠሯቸዋል። በ1911 ማርክል ካሃል የተሰኘ አጥኚ እውነተኛው ሰናድር በሀገሪቱ የተገኘው ሸናድር የማደኛ መሳሪያ ነው። ሸናድርን ሰናድሮ ብለው ይጠሩታል። የአጼ ምኒልክ ግማሽ ያህል ጠባቂዎች ይህን መሳሪያ የታጠቁ ሲሆን፣ ስማቸው ሰናድር ያዥ ተብሎ ይጠራ ነበር ሲል ታሪክ ተመራማሪው ጽፎታል። ይህ ታዋቂና ዝነኛ መሳሪያ ጣሊያን ኢትዮጵያን በ የተደረችበት ከ1923 እስከ 1933 ድረስ በሰፊው ጥቅም ላይ ውሏል። ሰናድር ሁለት አይነት ሲሆን እነሱም አሚርና ሶስት ማሰር ሰናድር ይባሉ ነበር። ሰናድር ከተዋወቀበት ዘመን አቅራቢያ ወደ ሀገራችን የገባው መሳሪያ ወጨፎ ይሰኛል። ነጮቹ ዊተርሊ የሚሉት ይህ መሳሪያ አምስት ሺህ ያህሉ ከጣሊያኖቹ ለአጼ ሚኒልክ ከ1884 በፊት የተበረከተ ነው። ወጨፎ የተሰኘው ስሙን ያገኘው በጊዜው ሁኔታውን የተመለከተው ፐርኒ እንደሚያምን ነው። መሳሪያው ከ ሌላው ጋር ሲነጻጸር ልክ እንደ ወንጭፍ ፈጣን ኃይል ስለነበረው ነው ይላል። ወጨፎ የአድዋ ጦርነት ከ1896 ከተካሄደበት በኋላ በአብዛኛው የአማርኛ ግጥሞቹ ጥቅም ላይ ውሏል። አጼ ምኒልክ ቀደም ብሎ ከጣሊያን ከተቀበላቸው መሳሪያ መልሶ ማሸነፋቸውን ለመግለጽ ባመጣው ወጨፎ ባመጣው እርሳስ ቆላ አንገዳገደው እያኔ ባህር ገብስ ተብሎ ተገጥሞ ነበር። ሌላው ታዋቂ የነበረው መሳሪያ ፋሲል ጊራ ነው። ይህ የፈረንሳይ መሳሪያ የቀድሞን ታዋቂ መሳሪያ ቸስፖትን በ1874 የተካ ነው። በ1893 ሌቢል የተሰኘ መሳሪያ ሲተካው ፈረንሳዮች ይህን መሳሪያ በብዛት ለውጭ ገበያ ማቅረብ ጀመሩ። የመጀመሪያዎቹ 2000 መሳሪያዎች ለአጼ ሚኒልክ በ1894 ደርሷቸዋል። ፋሲል ጊራ መሳሪያ በኢትዮጵያውያን ዘንድ እየታወቀ ሲመጣ ሁለቱን ቃላት ፋሲልና ጊራን በአንድ በማጣመር ፋዝጊራ የሚል ስያሜ አገኘ። ፋዝጊራ የሚለው ስያሜ ወደኑ በመቀየር ውጅ ጊራ በማለት ተጠ ጠራም ውጅግራ በስፋት በመላ አገሪቱ በመሰራጨት በ1890 ዎቹ የመሳሪያ ጥይት ከሌሎች ጥይቶች በበለጠ በሰፊው ጥቅም ላይ ይውል ጀመር። በኋላ ላይም እንደውም የውጅግራ ጥይት እንደ መገበያያ ገንዘብ ሆኖ አገልግሏል። በ1890ዎቹ ብዙ የዊንቸስተር መሳሪያዎች ከአሜሪካ ወደ ኢትዮጵያ ገብተዋል። የእንግሊዝ ምንጮች እንደዘገቡት መሳሪያዎቹ የተገዙት በ1891 በራስ መኮንን ነው። የጣሊያኖች ዘገባ አፄ ምኒልክ በአድዋ ጦርነት ጊዜ እነዚህ መሳሪያዎች በብዛት እንደነበራቸው ይገልጻል። በ20ኛ ክፍለ ዘመን እነዚህ መሳሪያዎች ሀገሬው ወሸሸተር ብሎ ይጠራቸው ነበር። በ1908 የእንግሊዙ ሌሜተር በመጀመሪያ በተወሰነ ደረጃ ተገዝቶ ወደ ሀገር ውስጥ ገባ። ሕዝቡም ዲሞፍትሪ እያለ ይጠራው ጀመር። ሌላው ለበን ወይም ሌበን በኢትዮጵያ የታወቀ ጥንታዊ መሳሪያ ነው። ሌበን ሌብን ከተሰኘ መጠሪያ ወደ አማርኛ የተመለሰ ስም ነው። መሳሪያው ከ1928 እስከ 33 ወራ ወቅትም ጥቅም ላይ የዋለ ነው። ሌበን የጣሊያን የውስጥ ደጋፊዎች ወይም ባንዳዎች አንግቶት ይታይ ነበር። በኋላ ማውዘር የተሰኘ መሳሪያ ወደ ሀገሪቱ ገባ። ሀገሬው መውዘር እያለ ይጠራው ነበር። የጦር መሳሪያ ታሪክ በኢትዮጵያ እንዲህ እያለ ዛሬ ካለበት ደረጃ ላይ ደርሷል።